የሩሲያ አስፈሪ የሞት ፍላጻ ያለ ከልካይ ያለማንም መካች በዩክሬን ሰማይ ላይ መውረዱን ቀጥሏል። እየወረደባቸው ያለውን የሩሲያ መዓት ተከትሎ ከዩክሬን መንግስት ከፍተኛ ሹማምንቶች በኩል የሚሰማው ፀፀት አዘል አስተያየትም ዩክሬን ምነው ሰዓቱን ባልጨርኩት በቀረብኝ የሚመስል ሐሳብ እያሰላሰለች ስለመሆኗ አመላካች ሆኗል። ሩሲያም ከብረት በጠነከረ ጡጫዋ ትነርታት። ከሞስኮ የሚወነጨፉት እጅግ የዘመኑ ድሮኖችና ባለስቲክ ሚሳይሎች መላው የዩክሬን ምድርን ያደባዩት ተይዘውታል። ዩክሬን በሩሲያ የአገር ጦር ሰፈሮችና የባቡር መሠረተ ልማቶች ላይ ለፈጸመችው ያልተጠበቀ የድሮን ጥቃት አጸፋ ሆኖ በሩሲያ የተሰነዘረ ያለው የጥፋት በትር ዩክሬንን በእጅጉ እያወደም የሚገኝ ሲሆን ሩሲያ በካርኪቭ አመሻሹን አዲስ በሰነዘረችው ግዙፍ የድሮን ጥቃት ስድስት ሰዎች ስለሞታቸው የዩክሬን ባለሥልጣናት ገልጸዋል። የሮይተርስ ዘገባ እንደሚያሳየው በዩክሬን ሁለተኛ ትልቋ ከተማ ካርኪቭ ለዘጠኝ ደቂቃዎች ያህል ዘልቋል የተባለው የሩሲያ የድሮን ውርጅብኝ በ64 ተጨማሪ ሰዎች ላይም ጉዳት አድርሷል በዛሬው ዕለት ጠዋትም የካርኪቭ ከንቲብ የሆኑት ኢሆር ቴሬኮቭ በአራት የከተማ ወራጃዎች ላይ አዲስ የድሮን ጥቃት እንደተሰነዘረ ያረጋገጡ ሲሆን አንዱ ድሮንም በትምህርት ቤት ግቢ ውስጥ በማረፍ መስኮቶችን መሰባበሩን ገልጸዋል። ሆኖም ምንም አይነት ተጨማሪ የሰባዊ ጉዳት ሪፖርት አልተመዘገበም ተብሏል። ከዩክሬን በስተሰሜን ምስራቅ የምትገኘው ካርኪቭ በጦርነቱ የመጀመሪያ ወቅቶች ላይ የሩሲያን መጠነ ሰፊ ግስጋሴ መቋቋም ብትችልም ከዚያን ጊዜ ጀምሮ በተደጋጋሚ የሩሲያ ድሮን፣ የሚሳኤልና የአየር ላይ የቦምብ ጥቃት ኢላማ መሆን አቀጥላለች። በካርኪቭ ክልል የሚገኙ አቃቢ ህጎችም በጥቃቱ በተከሰቱ አደጋዎች ሳቢያ የሞቱ ሰዎች ቁጥር ከዚህም ሊልቅ ይችላል ብለው አሁንም ሶስት ቤተሰቦች በፍርስራሽ ክምር ውስጥ መውጫተው ተይዘዋል ተብሎ እንደሚታመን አመልክተዋል። ከሩሲያ ዩክሬን ድንበር በ30 ኪሎ ሜትሮች ወይም 19 ማይል ገደማ ርቀት ላይ በምትገኙ ካርኪቭ በተወነጨፉባት 17 ያል ድሮኖች አንድ ባለ አምስት ፎቅ አፓርታማ ህንጻ እሳት ያስነሳ ከመሆኑን በላይ በሩሲያ ድንበር አቅራቢያ በምትገኘው ከተማ ላይ ተጨማሪ ጉዳት ማስከተሉን ከንቲቧ አረጋግጠዋል ሲል ፍራንስ ዩኒፎር ዘግቧል። የዩክሬን ጋጌር ኃይልን በበኩሉ ሩሲያ በአንድ ሌሊት 85 ድሮኖችን አስወንጭፋብናለች ሲል ሪፖርት አድርጓል። ይህም ከቅርብ ጊዜ ወዲህ ከነበረው ቁጥር ያነሰ መሆኑ የተነገረው ከዚህ ባለፈ የሩሲያ መከላከያ ኃይል በጦርነቱ የፊተኛው መስመር ወደፊት ፈጣን ግስጋሴ እያካሄደ መሆኑን የፍራንስ ዩኒፎር ዘገባ አሳይቷል። የሩሲያ መከላከያ ሚኒስቴርም ተጨማሪ ጦር ወደ ዲኔፕሮ ፔትሮቭስክ ክልል ጥሶ እንደገባና በዚያም ለአርባ ወራት በቆየ ጦርነት ለመጀመሪያ ጊዜ የማጥቃት እርምጃ እንደሚፈጽሙ አስታውቋል። በተለይም ከባዱ ጋር እየተካሄደበት ካለው የጦርነቱ የፊተኛው መስመር ማለትም የዩክሬን ምስራቃዊና ደቡብ ምስራቃዊ ክፍሎች አካባቢ ያለውን የዩክሬን ኃይል ለመበታተን ከርኪቭ መቆጣጠር ሩሲያ ወሳኝ ስትራቴጂካዊ ጠቀሜታ አለው። የጀርመኗ ሙኒክን ያህል የቆዳ ስፋት ያላትና 350 ስኩዌር ኪሎ ሜትር የምትሸፍነው ካርኪቭ ለ13 ሚሊዮን ያህል ዜጎች መኖሪያም ናት። በፈረንጆቹ አቆጣጠር 2014 የሩሲያ ደጋፊ አራማጆች በሩሲያ የደህንነት ተቋማት በተደረገላቸው ድጋፍ በምስራቅ የዩክሬን ከተሞች ዶኔትስክና ሉሃንስክ ስልጣን ሲቆጣጠሩ፣ በካርኪቭም ተመሳሳይ እርምጃ ለመውሰድ ሙከራ ያደረጉት አማጽያን ወዲያውኑ በዩክሬን ኃይሎች ከአካባቢው እንዲወጡ ተደርገዋል። በዚሁ ዓመት በዶንባስ አካባቢ ጦርነት ሲነሳም ከአርኪቭ የዩክሬን ወታደሮችና በጎ ፈቃደኛ ሰራተኞች ዋነኛ መስፈሪያ ቦታ ከመሆን አልፋ አካባቢዋ የጦር መሳሪያ ማከማቻና አየር ማረፊያን ጨምሮ ከሶቪየት ዘመን ጀምሮ በርካታ ወታደራዊ ተቋማት በከፍተኛ መጠን የተከማቹባት ናት። በዚህም ሩሲያ በዩክሬን ሰሜን ምስራቅ ላይ የሰነዘረችው ጥቃት የማይጠበቅ አዲስ ጉዳይ አይደለም። ምንም እንኳን ከተማ በርካታ የመከላከያ መስመሮች መኖሯትም ዙሪያ ያሉ አካባቢዎች ግን እንደዛ አይደሉም፣ ይላል የዶች ቬሌ ዝርዝር አተታ። በተጨማሪም ከፍተኛ የቆዳ ስፋት ያላት ሩሲያ በማንኛውም ሰዓት አጭርም ሆነ የረጅም ርቀት የሚሳይልና የድሮን ጥቃት መፈጸም የሚያስችላት አቅም ስላላት በስፍራ በሚደረግ ጦርነት ከፍተኛ ስትራቴጂካዊ የበላይነት አላት፣ ይላል ዘገባው። ዩክሬን አጭር ርቀት ያላቸው የጦር መሳሪያዎችን በመጠቀም ብቻ አጸፋ መመለስ የምትችል መሆኗ የተገደበ አቅም እንዲኖራት አድርጓታል እየተባለ ነው። የዩክሬን ቀኝ እጅ በመሆን ጦርነቱን ሲያፋፉም የቆዩት ምዕራባውያን አጋሮቿም ለዩክሬን ረጅም ርቀት የሚጓዙ የጦር መሳሪያዎችን ቢያቀርቡም በሩሲያ ግዛት ላይ ጥቃት እንዲሰነዝሩ የሚያስችለውን ድንጋጌ ግን እስካሁን ለዩክሬን አልፈቀዱም። ከቅርብ ጊዜ ወዲህ እንግሊዝ በተናጠል ይህን ውሳኔ በመቀልበስ ዩክሬን የተበረከቱላትን የረጅም ርቀት ጦር መሳሪያዎች እንድትጠቀም መፍቀዷን ብትገልጽም ሌሎች ሀገራት ግን የጦርነቱን አድማስ ያሰፋል በሚል በመጀመሪያው ስምምነት ጸንተው ቀጥለዋል። በሆኑ ጊዜ እያንዳንዱ አዲስ ቀን ከሩሲያ አዲስ ጠንካራ ጥቃት እያስተናገርንበት ያለነው ያሉት ፕሬዚዳንት ቮሎድሚር ዘለንስኪ፣ እየተመለከትን ያለነው ይህን ነው ብለዋል። ፕሬዚዳንቱ በሩሲያ ላይ ጥቃት በደረሱበት ወቅት ለወትሮ ከሚታወቁበት የተማጽኖ ቅላጼ ገሸሽ ብለው የደህንነት ተቋማቸውን ሲያሞካሹ፣ ሲፎክሩ አለፈ ሲልም በጦርነቱ ድልን ሊቀዳጁ የሚችሉበት እድል እየሰፋ እንደሚመጣ ነበር የተናገሩት። አሁን ግን በሩሲያ ቅስም ሰባሪ ጥቃት ተደናግጠው ዓለም ሩሲያን አደብ እንዲያስገዛላቸው በድጋሚ ጫናው እንዲበረታ መማጸናቸውን ተይዞታል። በሩሲያ ላይ እየተደረገ ያለው ጫና በቂ ነው ብለን አናስብም ሲሉም ሩሲያ ድብደባውን ገታ አድርጋ ወደ ጨልመው የድርድር ሂደት እንድትመለስ የበለጠ ግፊት እንዲደረግ መጠየቃቸውን ሮይተርስ በዘገባው አስፍሯል። ከካርኪቭ ባለፈ ሁለት ደቡባዊ የዩክሬን ክፍሎችም የሩሲያ ፈርጣማ የአየር ድብደባ ሰለባ እንደሆኑ ተነግሯል። እነሱም ማይኮሌቭና ኬርሰን ሲሆኑ ሩሲያ በኢነርጂ መሠረተ ልማቶቻቸው ላይ ባደረሰችው ጥቃት የመብራት አቅርቦታቸው መቋረጡን ገዢዎቻቸው አስታውቋል። የትላንቱ ጥቃት ሩሲያ በዩክሬን ዋና መዲና ኪየቭ ላይ አራት የሚደርሱ ሰዎች የተገደሉበትን ከባድ የአየር ድብደባ በፈጸመች ማግስት የተፈጸመ ስለመሆኑም ሰምተዋል። እንደ ዩክሬኑ ፕሬዚደንት ቮሎድሚር ዜለንስኪ ገለጻ ኪየቭን ጨምሮ የዩክሬን ዋና ዋና ከተሞች በጦርነቱ ታሪክ ግዙፍ የተባሉ የአየር ላይ ጥቃት ችን እያስተናገዱ በቀጠሉበት በአሁኑ ወቅት ተስፋ ተጥሎበት የነበረው የድርድር ምዕራፍ አመድ ገለበሰ መሆኑ የቀጠናው ፍልሚያና እልቂት ተባብሶ የሚቀጥል ስለመሆኑ ማሳያ ሆኗል። ሶስት ዓመት ከሶስት ወር በላይ የተሻገረው የዩክሬን ጦርነት ከቀናት በፊት የዋሽንግተን የዲፕሎማቲክ ምንጮችን ዋቢ አድርጎ ሮይተርስ ይዞት በወጣው ዘገባ የሩሲያ የአጸፋ ጥቃት ገና ያልተነካ ስለመሆኑ አመላክቶ ነበር። ከቀናት በፊት በዩክሬን የተፈጸመባት ከባድ የድሮን ጥቃት አጻፋ የሚሆን የሚሳኤልና የድሮን ድብደባ ያካሄደች የቀጠለች ሩሲያ ለኬቭ ጠንካራ መልእክት የሚልኩ ወሳኝ መንግስትና ታሪካዊ ህንፃዎች ላይ ያነጣጠሩና በሁሉም አቅጣጫ የተቀነባበሩ ብርቱ የሚሳኤልና የድሮን ጥቃቶችን በጥቂት ቀናት ውስጥ ተወስዳ ሊሰብሩ እንደሚጠበቅ ነበር ዘገባው በወቅቱ የጠቀሰው። ይሁንና የተሟላውና የተጠናቀቀው የሩሲያ ጥቃት ትክክለኛ ሰዓት ላይ እርግጠኛ መሆን ባይቻልም የሩሲያ የበቀል እርምጃ ቀደም ብሎ ቢጀመርም እጅግ የተጠናከረው የሩሲያ ፋ ከዚህ የከፋ ይሆናል ተብሎ እንደሚጠበቅ ነበር ዘገባው ያመለከተው። በሮይተርስ ሪፖርት መሰረት በካርነጊ ዓለም አቀፍ የሰላም ተቋም የሩሲያ ተንታኝ የሆኑት ማይክል ኮፍማን ሞስኮው ልትሰጠው የምትችለውን ያጸፋ ምላሽ አስደናቂውንና አንድ አመት ተኩል የፈጀውን የዩክሬንን ግሽሬ ሊደር ዘመቻ ከዝግጅቱ ጀምሮ እስከ አፈጻጸሙ በማቀባበር ከጀርባ የነበረው የዩክሬን አገር ውስጥ የደህንነት ድርጅት ወይም ኤስቢዩ የተባለውን የመረጃ ተቋምና ሌሎች የኪየቭን ዋነኛ የደህንነት ተቋማት ኢላማ ልታደርግ ትችላለች የሚል ግምቱን አቅርቧል። በተጨማሪም ሩሲያ ጠንካራ ምልክት ለመላክና የዩክሬን የመከላከያ አምራች ቦታዎች ለማጥቃት መካከለኛ ርቀት መጓዝ የሚችሉ ባለስቲክ ሚሳኤሎችን ልትጠቀም እንደምችል ማመላክቷል። ሩሲያ ከዚህ ቀደም በዩክሬን ላይ ከባድ ጉዳት ለማድረስ በጦርነቱ በዋናነት ድሮን ስጠቀመ ቆይቶ ይታወቃል። እንደ ዩክሬን የጦር ኃላፊዎች መረጃ ከሆነ ሩሲያ ባለፈው ዓመት ከናሲ ወር በፊት በነበሩት ሦስት ወራት ውስጥ በድምሩ 1100 የድሮን ድብደባዎችን አካሂዳለች። ከዚያ በኋላ በሩሲያ ጥቅም ላይ የዋሉ የድሮን ብዛቶች ከፍተኛ ጭማሪ ያሳዩ ሲሆን በነሐሴ ወርም 818፣ በመስከረም ወር ደግሞ 1410፣ በጥቅምት ወር ከ2000 በላይ ድሮኖች ተመዝግቧል። ከዚህም በኋላ ቢሆን አህዞቹ መጨመራቸውን የቀጠሉ ሲሆን በግንቦት ወር ለመጀመሪያ ጊዜ የድሮኖቹ ብዛት ከ4000 በላይ ሆኖ ሪፖርት ተደርጓል። በያዝነው ሰኔ ወርም ቁጥሩ አዲስ ሪከርድ የሆነ መጠን ያስመዘግባል ተብሎ ይጠበቃል ሲል ቢቢሲ በዘገባው አንስቷል። ከሰኔ ወር መጀመሪያ አንስቶም ሩሲያ በየአራት ሰዓቱ በአማካይ 256 ድሮኖችን በዩክሬን ሊያስተኩስ ቆይታለች ይላል ዘገባው።